ሀና የአባቷ ነገር በጣም ስላሳሰባት ኩሽና በጣም ተግዛ ቆማ ነበር እና ከዛ በኋላ እንግዲህ አሰሪዋ ትመጣና ከብታ ስትገባ በሩን እንደ ምን ሆነች ነው ትላታለች። አይ ምንም አልሆንኩኝ እትዬ፣ አንቺ ምን ሆነች ነው ስትላት፣ እንዴ ሀና ምን ሆነሽ? አለ ይህን ሰሞን ግን ልክ አይደለሽም፣ የተፈጠረ ነገር አለ እንዴ ስትል፣ አይ ምንም የተፈጠረ ነገር የለም ትላለች ሀና ማለት ነው። ምክንያቱም አሰሪዋ ስለሆነች ሁሉንም ነገር መንገር አልፈለገችም ይመስለኛል። ከዛም አሁንም አሰሪዋ ምንም አይነት ነገር እንድትደብቃ ስላልፈለገች ሀና ሰሞኑን ሁኔታሽን እየተከታተልኩሽ ስለነበረ አንቺ ሰላም አይደለሽም፣ አባትሽ ምን ሆነው ነው ምናምን ስትላት፣ እሷ ደግሞ አረ ምንም የለም ምንም አልሆንም ትላለች ሀና ማለት ነው። ከዛም አሰሪዋም እንግዲህ ሀና ምን ሆነሽ ነው አንቺ እኮ፣ ከዛ አሁንም ምን ትላታለች እኔ አንቺ ምንም አይነት ችግር ውስጥ ገብተሽ እንዳይሽ አልፈልግም ስትላት ሀናም አውቃለሁ ትዬ፣ ለእኔ አስበሽልኝ እንደሆነኩ ግን እኮ ምንም ለውጥ የለውም ብዬ ነው ዝም ያልኩት ስትል፣ ደግሞ ምን ችግር ተፈጠረ ትላታለች ማለት ነው አሰሪዋ። ሰላም ሰላም ድና። የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ከዛም ሀና ያው የአባቷ ጉዳይ ስለሆነ የሚያሳስባት ምንድን ነው የተፈጠረው ብላ ስትጠይቃት፣ ሀናም አባቴ በጣም አሞታል፣ ምን እንደማደርግ በጣም ግራ ስለገባኝ ለዛ ነው አለች ማለት ነው። ከዛም እንግዲህ አሰሪያውም ትላታለች እንዲህ ሀና ይህን ያህል ባስባቸው እንዴ ስትላት፣ አይ ያው ይህን ያህል ባይሆንም ግን አይኑ ላይ የማየው ነገር ስለሚያስፈራኝ ነው በማለት ትመልስላታለች። ከዛም እሷም ግራ ስለተጋባች እንዴት ስትላት፣ ሀናም አይኑ ላይ ተስፋ የመቁረጥ አይነት ነው እማይበት እና እንደዛ ሆኖ አባቴን ሳየው ደግሞ እኔ በጣም እየጨነቀኝ ነው፣ በጣም ግራ ገባኝ በማለት ስትላት፣ እሷ ደግሞ ምን ትላታለች እና ማሰሪዋም እንግዲህ አንቺ ስለተጨነቅሽ ምንም የሚቀየር ነገር የለም፣ ስለዚህ አትጨነቂ፣ አሁን ወደ አባትሽ ጋር ሂጂ በማለት ትፈቅድላታለች። እናም እኔ እዚህ ያለውን ስራ እራሴ እሰራዋለሁኝ አንቺ ሂጂ ስትላት፣ ሀና ግን የመሄዱን ነገር በጣም ስለፈራች እንዲህ ኧረ ችግር የለውም እትዬ እኔ ሰራለሁ እኔ አልሄድም በማለት ትላት አለች። ከዛም እንግዲህ አሰሪዋም ሀና በቃ እኔ ተቅጀልሻለሁ ሂጂ ብዬሻለሁኝ እዚህ ያለውን ስራ እኔ ሰራዋለሁ ስትላት፣ ሀናም በጣም ደስ ብሏት እሽትዬ በጣም አመሰግናለሁኝ ብላ ፈገግ ትላለች ማለት ነው። እናም በዛው ቀጠል ልታደርግና የማላስቸግሮ ከሆነ ቤተክርስቲያን መሄድ ስለምፈልግ ነጠላ ትሰጡኛለ ወይ ትላለች ማለት ነው። ከዛም አሰሪዋም እንግዲህ ነጠላውንም መውሰድ እንደምትችል በደስታ ነገረቻት። እንደውም ባለፈው ለብሰሽው የሄድሽውን ነጠላ ቁምሳጥን ውስጥ አለልሽ፣ በማለት ነግራትና ሀናም ደግሞ በደስታ ያንን ያለችውን ነጠላ ትወስድ ያለይ ከዛም ሀናም በጣም ደስ ብላ ደስ ብሏት ትፈልቅልቅ እያለች እህትዬ በጣም አመሰግናለሁኝ ደህና ዋሉ በቃ ብላ ትሰናበታታለች። ከዛ እሷም ደግሞ እሺ በቃ መልካም መልካም ቀን በማለት ይሰነባበታሉ፣ ሁለቱም ማለት ነው። እናም እንግዲህ በቃ ህንዬ ቻው ደህና ሁኝ ሂጂ በቃ በኋላ ላይ እደውልልሻለሁ በማለት ይሰነባበታሉ። የሀና አባት እንግዲህ ቤት ውስጥ ነበሩ። በጣም ስላመማቸው እሷም ያው ወደ ቤተክርስቲያን ነው የሄደችው። ከዛ ከሰራ ቦታዋ ወደ ቤቷ አልሄደችም ይመስለኛል። ከዛ በኋላ ሌላ ልጅ ነበረች እና እሷ ቤት ትገባለች። በሮን ትከፍትና አባባ ስትላቸው እሳቸው ግን አማቸው ገዴፍ ብለው ነበር እና ቶሎ መልስ አልመለሱላትም። ከዛ በኋላ እንዴ ምን ነው ምንድን ነው ምን ሆነ ሆነው? ስትላቸው ልጅ መጣሽ እንዴ ይላሉ። እሷም እንግዲህ የያዘችውን ፌስታል ቁጭት ታደርገው ና አባባ፣ በጣም አመመህ እንዴ ብላ ቀና ለማድረግ ትሞክራለች። ትንሽ እሺ፣ ትንሽ እያሉ እሳቸውም ገዲፍ ብሎበት ከነበረው ቦታ ቀና ለማለት ይሞክራሉ። ከዛም እንግዲህ የሀና አባት ልጅቷ እንደምንም ብላ አንቀሳቀሰቻቸው ና ገደፍ ብሎበት ከነበረው ቦታ ላይ በስነስርዓት እንዲቀመጡ አደረገቻቸው። እሷም አገዘቻቸውና ያው መነሳት አልቻሉም ነበረ እንደዛው ገደፍ እንዲያሉ ነበር ማለት ነው የነበሩት ልጅቷ ግን አገዘቻቸው እሳቸው በስነ ስርዓት ተደራጅለው እንዲቀመጡ አድርጋለኝ ከዛም ልጅቷም እንግዲህ አባባ በጣም አመማችሁ እንዴ ስትላቸው እሳቸውም እሷን ላለማስጨነቅ ብለው አረ ደህና ነኝ በጣም ደህና ነኝ አንቺ ግን እንዴት ነሽ እንዴት ከረምሽ ይሏታል አባባ ደህና ነኝ አትበሉ እያለች ስላለኝ ልጅቷም እናም ልጅቷ ደህና ነኝ አትበሉ በጣም እኮ ነው የደከመውት ደህና ነኝ አትበሉ፣ ያስታውቃል ፊታችሁ፣ እያለች ትላለች። ከዛም ይህ አናባትም እንግዲህ ያው እንዳትጨነቅ በማለት ይመስለኛል ደህና ነኝ አንቺ መስሎሽ ነው እንጂ እኔ በጣም ደህና ነኝ እያሉ ይነግሯታል። እሳቸው ግን በጣም አሟቸዋል። ከዛም ልጅቷም እንግዲህ እንደዛ ሲሏት ደስ ብሏት፣ አይዞን እሺ፣ ደግሞ ሜሪንዳ ይዤላችሁ መጥቻለሁ ትላለች። ከዛም ይህ አናባትም መድኃኒት መሆኑ ነው እንዴ ይላሉ። አዋ አባባ ትላለች እሷም ከዛም እሷም ያንን ያመጣችው ሚሪንዳ ታወጣና ከፌስታል ውስጥ ልትቀዳላ ልትሰጣቸው ትላለች ትላለች ብርጭቆ የት ነው ያለው ብላ ስጠይቅ ብርጭቆ እዛ መደርደሪያው አለልሽ ይላታል ማለት ነው። ከዛም ያንን ያመጣችው ሚሪንዳ ትቀዳና ለአባባት ትሰጣችኋለች። አንቺስ ለምንድን ነው የማትጫጭው ሲሏት፣ እሷ ግን መጠጣት እንደማትፈልግ ትነግራችኋለች ማለት ነው። ከዛም ያንን ሜሬንዳ ቅድት ስታደርግላቸው አደርግላቸው አባባም እንግዲህ ጥጥ ያደርጉና እንዴት ነው ደግሞ የሚጣፍጠው ይላሉ። ከዛ ልጅቷ እንዴ ምንድን ነው የሚጣፍጠው አባባ ስትላቸው ይህ መጠጥኗ የእናንተ ሰፈር ጠማቂዎች በጣም ነው የሚችሉት መሰለኝ በማለት ይሏታል። እሷም እንግዲህ ሜሬንዳው እንደው ይጣፍጣል ሲሏት ገርሟታል። ከዛም ልጅቷ አረኔ ከዚሁ ሰፈር ነው እኮ የገዛሁት በማለት ትነግራለች ይለፋዘር ከዛ አባባ እንግዲህ እንዲህ የኛው ጉድ ነው እንዴ እና ታዲያ ለምንድን ነው ሌላ ጊዜ እንደዚህ አድርገው የማይጠንቁት ይሏታል። ከዛ ልጅቷ እንግዲህ ግራ ስለተጋባች ምኑና አባባ ስትላቸው ሜሬንዳውን ነዋ ይሏታል። ከዛም ልጅቷ አሁንም ግራ ተጋብታለች። እንደ አባባ ደግሞ ሜሬንዳ ከሰፈር ሰፈር ይለያያል እንዴ በማለት ትጠይቃቸዋለ። ከዛ አባባም እንግዲህ እንዴታ በጣም ነው እንጂ የሚለያየው አሁን እዘኛ ሰፈር ያለው ሜሬንዳ እኮ ሜሬንዳ እንዳይመስልሽ በማለት ይሏታል። ቅራሪ በይው በማለት ይነግሯታል። ልጅቷ አሁንም ግራ እንዴት ተጋባች ናት። ከዛም ልጅቷ ቅራሪ ማለት ምን እንደሆነ ስለማታውቅ ቅራሪ ማለት ደግሞ ምን ማለት ነው በማለት ስጠይቃቸው፣ ቅራሪማ ምን መሰለሽ ይሏታል። ከዛም ስለ ቅራሪ ምንነት ሊያስረዷት፣ በመጀመሪያ ጠላ ይጠመቃል ብለው ይጀምሩላታል። ከዛም ጠላው ከተጠጣ በኋላ አተላ ይቀር የለ፣ እዛ አተላው ላይ ውሃ ይጨመርበታል። ከዛ በኋላ ከዛም ሁለተኛ ውሃ ተጨምሮበት የሚጠጣው እሱ ደግሞ ቅራሬ ይባላል፣ በማለት ስለ ቅራሬ ምንነት ይነግሯታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዙ ትረፍ ይበልልኝ እያልኩኝ ለነበረው ቆይታ ከልባ አመሰግናለሁ። ሰላም አሌይኩም ወረህመቱላ በረካቱ